ሰላም ውድና የተወደዳችሁ የጽናት ድራማ ተከታታዮች ሰላም፣ እንዴት ናችሁ? ሁላችሁንም ሰላም ብያለው። እንኳን ወደ መብራት ሚዲያ ቻናል በሰላም መጣችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ጽናትና ኪራ ተፋጠጡ። ጽናት እውነቱን አወቀች። ኪራ ደግሞ በጣም አዘነ። ኪራና ጽናትን ማንም ሊለያያቸው አይችልም። ምክንያቱም አንዳቸው ላንዳቸው በጣም ይተሳሰባሉ እና ደግሞ ሁልጊዜ ስህተት የሚሰራው ኪራ ቢሆንም ባላሰበው መልኩ ስህተት ውስጥ ገብቶ ነው የሚያገኘው ኪራ፣ እሱም ደግሞ መጠጥ ስለጠጣ ነው። እና ኪራ ለጽናት ይቅርታ አድርጊልኝ ያላት ነበረ ቤተሰብ ጽናትም ደግሞ ያው ይቅርታ አደርግልሃለሁኝ፣ ሁሌ ይቅርታ አደርግልሃለሁ፣ ግን ልቤን ሰበርከው። አሁን ድጋሜ በጣም ልቤን ሰበርከው፣ በየትኛው ልቤ ይቅርታ አደርግልህ እያለችው ነው። ጽናት በጣም እያለቀሰች ነው። እና ጽናት ደግሞ እኔ እውነቱን ካንተ መስማት እያለብኝ እንዴት ከሌላ ሰው ሰማለሁኝ ብላ በጣም ተናዳለች ማለት ነው ቤተሰብ ያው ጽናት ያልነገራት ምክንያት በጣም ፈርቷት ነበር፣ ና ያው ቅዱስም ብሎ ነበረ እውነቱን ተናግሮ መሸበት ማደር ብሏል። ምክንያቱም እውነቱን ተናግሮ ቢሆን ዛሬ ላይ ትንሽም ቢሆን አይጸጽተውም ነበረ ለኪራ ማለት ነው። እና ኪራ አሁንም ቢሆን የሆነ የተለያየ ስህተት ስትሰራ ቶሎ ከጽናት ጋር ያለው መፍትሄ ወደ መፍትሄ መግባት ነው ያለብህ ማለት ነው። አንድ ሁለት ቀን ሶስት ቀን እያልክ እያደር ነገሮቹ እየባሱ ና እየከረሩ ነው የሚሄዱት ማለት ነው። እና በዚህ አጋጣሚ ቅዱስ ያለው ነገር በጣም ትክክል ነው። እና ቅዱስ ደግሞ በጣም ፈርቶ ነበረ፣ በእኔ ጥፋት እንዴት እነዚህ ልጆች እየተዋደዱ ይለያሉ። የጽናትን አለማየት ሁላ ከቤት ቀርቷል ማለት ነው ቅዱስ ያም ደግሞ የቀረበት ቅዱስ ያው በኪራ ምክንያት ነው የኪራ ስህተት ሊሆን የቻለው እሱ ደውሎ ስለጠራው ነው። ቤተሰብ ማለት ነው። ያም እንዳለ ሆኖ ቅዱስን አሁን ወደ ቤት መመለስ አለበት። ብዙ ቻሌንጅ፣ ብዙ ውጣ ወረድ ያሳለፈ ልጅ ነው። ስለዚህ ኪራ ቅዱስን ደግሞ ይዘኸው ትመጣለ። በስተ መጨረሻ ደግሞ ደስ የሚል ዜናለ ና ሌላ አውቃ ያው ማደሪያ ምናምን ስለለለ ምትጠጋበት ስለለለ ያንን አጋጣሚ ልትጠቀምበት ብላ ነው እንጂ ከኪራ ጋር ምንም ያደረጉት ነገር የለም አብረው ከማደሩት ምንም ያደረጉት ነገር የለም። እና በዛ ደግሞ በጣም ደስ ብሏን ነበር። ና ጽናት ደግሞ በስልክ ስታወራ በደንብ አርጋ ሰምታታለች። ና ኪራም ያው ታማኝ ባል እንደሆነላት ና ታማኝ እንደሆነ እኔ ምስቲ ላይ እችት አላደርግም እያለ ብዙ ጊዜ እንዳለ ስታወራ ሰምታታለች። ና ሊና ደግሞ ልትዋሸ ስትል እንዴ በጆሬ ሰምችሽ አለ እኮ እንደዝ እንደዝ ነው ለኪራ ስት ነግራት ጽናት ሰምታለች። ና በጣም ደስ አላት ጽናት ማለት ነው። በዚህ አጋጣሚ እንኳን ደስ አለች ጽናት እዬ ምንም ነገር ኪራ አላደረገም። እሱም ደግሞ መጠጥ ስለቀመሰ ና ራሱን ስለማያቅ ነው እዛ ቦታ ተገኝቶ ሊገኝም የቻለው ማለት ነው ማለት ነው። እና ምንላችሁ ነው ቤተሰብ ምንድን ነው ያሉትን ነገር እውነቱን ተናግሮ ያው መሸበት ማድር የሚባል ነገር አለና ከአሁን በኋላ ፅናትን የሚጎዳ ነገር አታድርጋት። ሲቀጥል ደግሞ ከአሁን በኋላ ትጠነቀቃለህ ብለን እናስባለን። ኪራ ደግሞ እንግዲህ የሰው ነብስ አጥፍቶ ነበረ። እንደ አጋጣሚ ሆና ይች ልጅቷ በቃ ከዛ ቤት ልትነቅላቸው፣ ወይም ልትወጣላቸው፣ ልትለቃቸው አልቻለችም ማለት ነው። ምክንያቱም ሷ ልጅ የሚፈልጋት ሰው ብዙ ስለሆነ በዛ ምክንያት ከነ ኪራ ቤት ለመውጣት አላሰበችም እና ኪራ ደግሞ ከዚህ ቤት ውጭ አንቅሻለሁኝ ጽናትን አትናገሪ በማለት ያው እንግዲህ ጽናትን ስለተናገረችበት ብቻ አንገቷን ለማስፈራራት ያክል እንቃርጓት ነበረ። በዛው ፊንት ነቅላ ወደ ሐኪም ቤት ገባይ ከዛ ደግሞ ኪራን የሆነ ወጥመድ ፈልጋ ነበር ና ያው ለኪራ ምንድን ያዘጋጀችለት እኔን አንቀኸኝ ነበር ና እኔ ሞቼ ነበረ ይሄ እግዲያ ሙከራ ነው። ከሳሃለውኛው በፒስ ኒያራዳሊ ስለሆንኩኝ በፒስ ነፍታዊ ነው ነገሩን አለች። ሌላ ማለት ነው ና በነገራችን ላይ ሊና ችግሯ ምንድነው? ደስ የሚለው ነገር ያው እሷም ጉዳተኛ ናት፣ ግን የሚያቅላት የለም። እና ሰው ወደዛ ህይወት የሚገባው የሰው ልጅ የሆነ ህይወት ውስጥ የሚገባው የሆነ ፈልጎ ሳይሆን ተገድዶ እንደሆነ እሷም የተጎዳ ልብ እንዳላት የሚያዳምጣ ሰው ትፈልጋለች። በዚህ አጋጣሚ ደግሞ ያው ምሩ መታ ነበር እና ምሩ ደግሞ በጣም መልካም ልጅ ናትና፣ የጽናት ጓደኛ ናት። ምሩ በዚህ ሰዓት መታል ተዝናናት ሞክራ ነበርና ሁሉም ሰው ደግሞ እንደ ጻድቅ ያጫውታቸዋል። እና ምን አለት ቻት ማለት ነው ለምሩ። ሊና ያው ሰውን ለማመን ይከብዳታል፣ ካደረገችው ካሳለፈችው ነገራቶች፣ በዛ በዛ ምክንያት ነው። ቤተሰብ አትፍረዱባት። እኔ እሷ ላይ እየፈረጅኩባት እኛ አይደለም ሊና ላይ በነገራችን ላይ ቤተሰብ ምሩ ደግሞ ራሷን በጣም እያመማት ነበረ። ያው ምሩ ደግሞ የልብ ታማሚ ናት እና ናሆም ደግሞ በጣም ደንግጦ ነበረ፣ ምሩ ስትታመም ማለት ነው። ምሩ እንግዲህ ያው ያላት ነገር ሁሉም የታወቀ ነው። የናሆም እናት በዚህ ታስጨንቃታለች፣ ልጁ ለጅልኝ እያለች። በዚህ በኩል ደግሞ ቤተሰቦቿ የልብ ህመም እንዳለባት አያውቁም ማለት ነው። እና ምሩ ራሱ በጣም ተጨንቃ ነበረ። እና የሆነ የሚያጨናንቃት ነገር የሆነ ጭንቅንቅ ነገር ደግሞ አትወድም ምሩ ማለት ነው እና ምሩ መጨረሻ ላይ በጣም ማሟታል። እንግዲህ የምሩ እናት ደግሞ ያው ሐኪም ቤት ስትገባ የናሆማ እናት የልብ ህመም እንዳለባትና ህመምተኛ እንደሆነች ምናምን ታውቃለች። ናሆማ ደግሞ ምን እንደሚል ለእናቱ ምን እንደምትለው ያው አብረን የምናየው ይሆናል። ቤተሰብ ማለት ነው መስመሩ በጣም ታሳዝና ላይ ክብሩ ምናሰኒ ክብሮምና ሰኒ ደግሞ አሁን ምርጥ ጥንዶች ሊሆኑ ነው። በቃ ሰኒ ደግሞ ሊለጽናት ምርጥ ጓደኛዋ ናት። ግን ቢሆንም ደሞ ክብሮምን እየቀረበች ነው። በፊት በህቷ ስብራት እና በህቷ ላይ በደረሰባት ነገር አት ከሰው ጋር ትጠጋም ነበረ ማለት ነው። በዛ ምክንያት አሁን ራሷንም ትሪት እያደረገችና ከሰዎች ጋር መቀራረብ ጀምራለች ማለት ነው። የህቷንም አደራ አልበላችም። ምክንያቱም ህይወት ይቀጥላል። አንድ ሰው በገጠመው ቻሌንጅ ሁሉም ሰው መቀጣት የለበትም ነው የምለው ቤተሰብ እና ቤተሰቦች ይህን ነው የምለው። ፅናት እንግዲህ ይቅርታ አድርጋለታለች ማለት ነው፣ ይቅርታ አድርጋለታለች ለኪራ ማለት ነው። እወዳችኋለሁ፣ አከብራችኋለሁ ባይ